ግሪስ አላት በቃ ይሄ በጣም ያምራል። የትኛውንም ሳሎን የሚመጥን አይነት መጅሊስ ነው። መጅሊሶች የቦንድድ የእንጨት የስፖንጅ፣ አርሙኒየም የሚባል ቪአይፒ ፍሬም ምናምን ተጠቅመን መንሰራቸው እቃዎች አሉ። ከፍታቸውንም ሳይዙን ፍሬሙ አሰራሩ ምናምን ነገር ኳሊቲን የጠበቀ የተሰራ ሙሉ ያለቀለት ቪአይፒ የሚባል መጅሊስ ነው። የከለር ምርጫዎች እያደረጉ የዲዛይን ምናምን ለውጥ እያደረጉ መሰራት ይችላል። ወንድ በወንድ ከፍታዋ ሰላሳ የምትባል ናት። ስቲል እነዚህ ድጋፎች ራሱ ፍራም ናቸው ጤና ይስጥልን እንደምን አላችሁ? ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ ፊት ለፊት እንደምትመለከቱት የተለያዩ በጣም የሚያማምሩ መጅሊሶችንና መጋረጃዎችን የምታገኙበት ቦታ ነው። እነዚህ መጅሊሶች ከምን አይነት ማቴሪያል ነው የተሰሩት? ሳይዛቸው ምን ይመስላል? አማራጮቻቸውስ እንዴት ናቸው? ዋጋቸውስ ምን ያህል ነው የሚለውን ከዝቅተኛ እስከ ከፍተኛ ድረስ ወደ እናንተ እናደርሳለን። ይህንን ፕሮግራም ወደ እናንተ እያደረስኩላችሁ ያለው እኔ ሉካ ቢዳቤል ነኝ። ለዚህ ቻናል አዲስ ከሆናችሁ ደግ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሰላም ደነሽ እንደምናለ ሰላም ነው አለን አልሐምዱሊላህ እግዚአብሔር ይመስገን እንግዲህ እኛ በቻናላችን ላይ የተለያዩ ወቅታዊ መረጃዎችን ለተመልካቾች እናደርሳለንና ዛሬም ደግሞ ፊት ለፊት የተለያዩ እቃዎች ይታዩኛል ስለዚህ ራስን በማስታወቅ ጀምርልኝና የት ነው የምንገኘው ምንድነው የምትይዙት እቃ የሚለው ነገር አመሰግናለሁ በቅድሚያ እኛ ምርጫ አድርጋችሁ ለሚዲያ ያለውን ነገር ለማሳየት ምርጫ አድርጋችሁ ስለመጣችሁ አመሰግናለሁ እኛ ጋር ያለው የተለያዩ መጋደጃዎች መጅሊሶች የቦንድድ የእንጨት የስፖንጅ አርሙኒየም የሚባል አለ ፒኤፒ ፍሪ ምናምን ተጠቅመን ምንሰራቸው እቃዎች አሉ እነሱ ደግሞ በየ የሚያደርጋቸው አይነት በተወሰነ መልኩ ናሳይሽ እዚ ጋር የማሳይሽን ቪአይፒ የሚባል መጅሊስ ነው ከፍታቸውንም ሳይዙን ፍሬሙ አሰራሩ ምናምን ነገር ኳሊቲን የጠበቀ የተሰራ ሙሉ ያለቀለት ቪአይፒ የሚባል መጅሊስ ነው። እዚጋ የማሳይሽ ያለሁት ማለት ነው። እዚ ጋ ደግሞ ማሳይሽ አርሙኒየም የሚባሉ ድጋፎችን ቀለል ያሉ ሳሎኖች በተለምዶ የሴቶች ሳሎን ምናምን የሚባል ሙስሊም ማህበረሰብ ሴትና ወንድ የተለያየ ክላስ ስለሆነ የእነሱ ክላስ የሚጠቀሟቸው የተለያዩ ድጋፎች በተለያየ አይነት ዲዛይን እና በተለያየ አይነት ሳይዝ ሰርተን እናስረክባቸዋለን። እንዲሁም መጅሊስ ወንድዶቹን በዛ በኩል አለን። እቃቸው የሚሸጡት በሜትር በሳይዝ እና በከፍታ እና ደግሞ የኳሊቲው አይነት ነው የሚወሱ ናቸው። እነዚህ ኳሊቲነታቸው በወንዱ ባለ 20 የሚባል ነው፣ እና ደግሞ እዚህ ጋር ያለው ፍሬሙ ደግሞ 24 ነው። ኦልሞስት ከፍታው 44 ቲክነስ ነው። እነዚህ በካሬ ስንሸጣቸው ከ30 ሺህ ብር እስከ 35 ሺህ ብር ምናምን እንሸጣቸዋለን። ብዙ ጊዜ ስታንዳርድ የሚባል ሳይዝ ደግሞ 12 ሜትር ነው። በዚህ 12 ሜትሩ 50 ሺህ ብር አካባቢ አለ። በእንደዚህ አይነት ቪአይፒ የሚባሉት ማለት ነው። ከሌሎቹ አሁን ዲዛይኑ ምንድነው ለየት ማተላላቸው እነዚህ ፍሬማቸው ነው በጣም ውድ የሚያደርጋቸው። እንዲህ ፍሬማቸው በጣም ኳሊቲነታቸው የጠበቀ ነው፣ ቤቱን የሚመጥኑ አይነት እንደዚህ ቴብላቸው ምናምን ሁሉም ነገራቸው ጠንቅቅ ተብሎ የተሰሩ ናቸው። ሞር በዛ በኩልም አሉ። ልዩነታቸውን እያየናቸው ናቸው፣ ኳሊቲ ናቸው ራሱ እናውቃቸዋለን። እና እነዚህ ድጋፎቹ የሚሸጡት በሜትር ነው። አክሰሰሪ ድጋፍ ምናምን እንደዚህ አይነት ነገር አላቸው። እነዚህ አይነት ነገሮች በምርጫ ነው የምናደርግላቸው። እነዚህ በሜትር ከስድስት ሺህ ብር እስከ ዘጠኝ ሺህ ብር አለ። እነሱ በሜትር ነው ቦታው ተለክቶ በሳይዙ በሚሆነው መልኩ ይሰራላቸዋል። ቤታቸው በአጠቃላይ ዲዛይናቸው ሁሉም እነዚህ ባሳይሽ ይለያይ ይለያያሉ ሞር ደግሞ በዛ በኩልም ብዙ አለ። እናያቸዋለን በሂደት እዚህ ጋር ደግሞ ሞር ማሳይሽ በጣም የሚያምር ነበረ። አጋጣሚ የሆነና የመጣችበት ሰዓት ፍኒሽንግ ሲጎላት የመጣችው እ ሞር አልቃ አለች እ ጋር የምትቀመጠው ቦንዱ ከላይ የምናስቀምጣት ነው የቀረችው። እቺ በጣም የምታምር ናት። ተሰራ ሲያልቅ ምናምን ነገር በጣም ያምር። ቪይፒ የሚባል በሀገር ውስጡ የውጭን በሚያስነቅ መልኩ የሚሰራ በጣም ቪይፒ ኳሊቲ የሚባል መጅልስ ነው ይሄ። በጣም ያምራል። አሁን መጅልሱ ከላይ ያለው ቦንዱ ብቻ ነው ሚቀራው እሱ ተቀምጦ ስል፣ ሞር ቴብሉ አራሱ ሴንተር ቴብል ነው የምትባለው። በጣም ነው የምትተምረው፣ ሰፊናት ምናምን ዲዛይኑ ምናምን ነገር ግሪስ አላት። በቃ ይሄ በጣም ያምራል። እዚህኛው ቤት ላይ እንት ማያሳፈርሽ፣ እዚህኛውንም የሚመጥን አይነት መጅሊስ ነው። ለዚህ በሜትር 37 ብር እስከ 40 ሺህ ብር ነው የሚሸጡት እና ቶታል ወደ 11 ሜትር ባውጣለሽ፣ እስከ 520 ሺህ ብር 480 አካባቢ ይፈጃል። ሳይዟ ከቀነሰች ግን ትቀንሳለች። ከቀደመው የተለየ ለዚህ ፍሬሞቹ በጣም ወፋፍራም ናቸው። እነዚህ የምንጠቀማቸው ነገሮች ከዛኛው ይልቅ በጣም ኳሊቲን ጠብቆ ያም ኳሊቲ ነው፣ ግን ሞር ደግሞ ለተሻለ ለተሻለ ከተባለ እነዚህ በጣም ሲሰሩ ቀለማቸው፣ ፊኒሽንጋቸው ምናምን በጣም ተለፍቶ የተሰራባቸው ናቸው። እድሜ አላቸው። በጣም በጣም ያምሩ ቤትን ግሪስ የሚያደርጉ መጅሊሶች ናቸው። በእነዚህ ዘሮች እነዚህ ማሳየሽ ያው ዛጋ ቅድም እንዳሳየሁሽ አይነት ድጋፎች ናቸው። እነዚህ ያው አርሞኒየም ድጋፍ ይባላል። አርሞኒየም ማለታቸው እነዚህ እዚህ ጋር የሚገቡ ነገሮች ናቸው። ዚ ከዛ እነዚህ በስፖንጅ እና በእንጨት ተዋቅሮ የሚሰሩ አርሞኒየም ፍሬም ናቸው። እዚህ ጋር ደግሞ ላሳይሽ የፈለግኩት ባርሞን የሚባለው ከነመቀመጫው ቅድም እዛ ጋር ያሳየች ድጋፉ ብቻ ነበር። አሁን ደግሞ ካልቆ ሲሰራ ከነመቀመጫው በዚህ መልኩ መሰራት ይችላል። እነዚህ አሁን ከፍተው ስ ባለ 30 ነው የሚባለው በዚህ መልክ ሆኖ 35 40 እያለ እስከ 45 ምናምን በዚህ አይነት ስታንዳርድ የከለር ምርጫዎች እያደረጉ የዲዛይን ምናምን ለውጥ እያደረጉ መሰራት ይችላል። በዚህ አይነት ዋጋ እንደነዚህ አይነቶች በሜትር የሚሸጡት ከ13 ሺህ ብር እስከ 18 ሺህ ብር ዲፈረንስ አላቸው። አርሙኒ ሆነ በየሳይዛቸው ዋጋቸው ይለያል። ይህኛው የምታየትን ስድስት ሜትር ናት። አሁን ለከስተማር የተሰራችው 12 ሺህ ብር ነው። ሰባ ምናምን ሰባ ሁለት ምናምን አካባቢ ነው። በየፈለጉት መጠን እዚሁ ስለሆነ የሚሰራ በፈለጉት ሳይዝ በፈለጉት አይነት ከለር እዚሁ መሰረት ይችላል። የከፍታ ልዩነት በጣም አላቸው። እነዚህ አሁን እጭ ከላይ ያላቸው ቦንድዋ አስርናት ከታች ያላቸው ሀያናት የከፍታው የከፍተው ሰላሳ ነው የሚባለው ግን ሰላሳ ሰላሳ አምስት አርባ አርባ አምስት ምናምን ብለው ከፍታ እየጨመረ እየቀነሰ መሄድ ይችላል። እና እነሱ ያ ነገር ምርጫ የምናደርገው የከስተመርን ምርጫ ስለሆነ እነሱ በፈለጉት አይነት ሳይዝ እንሰራላቸዋለን። እዚህ ጋር ደግሞ ሌሎች መጀልሶች ይታዩኛል። ግን አሁን መጀልሶችን ስንመርጥ ከዲዛይን አንፃር እንዲሁም ደግሞ አሁን ከፍተውንም እያየን ነበር ከቀደሙ ጋር ልዩነቱን እና እስቲ ከዛ አንፃር አድርገ ምን አይነት ልዩነቶች ነው ያሉት? ያለው ልዩነት ነገር እሺ፣ በዛ በኩል ያሳየሁሽ የፍሬም የሚባለው እና በዚህ በኩል ያለው ግን ቦንድድ በቦንድድ ድጋፉንም መከዳዎችን ሁሉ ነገር ቦንድድ በቦንድድ ባት፣ ይሄም ነገር ስፖንጅ ያልገባበት ይሄ ነገር እንጨት ያልገባበት ሙሉ እነዚህን ጫምሮ ስፖንጅ ወይ ደግሞ እንጨት ያልገባበት ነው። ቦንድድ በቦንድድ ማለት ነው። እዚህ ጋር የምናየው ቦንድድ በቦንድድ ነው። ከፍተው 30 የምትባል ናት። እስቲ እነዚህ ድጋፎች ይችላሉ ሶፋ ፍራም ናቸው። 12 በ50 ይባላል። ውፍረቱ ስፋቱ 12 በ50 ነው የሚባለው። እድሜ በጣም አላቸው። እነዚህ በጣም የሚያምር አሁን ላይ አሪፍ የሚባለው ይሄ ቦንድ ቦንድ ላይ ፈልሶ 30 ቲክነስ ተብሎ የሚመከረው እቺ ሳይዝ ነው። ከዚህም ጨመር አድርገን በዚሁ ዲዛይን ማሰራት እንፈልጋለን ለሚሉ እናንተ ጋር ማግኘት ይችላሉ። እኛ ጋር እነዚህ የቦንድ ውጤቶች 10 ቲክነሳቸው። ቲክነስ ማለት ከመሬት እስከዚህ ያለው ከፍታ ነው። ቲክነሷ 10 አለ፣ 16፣ እና 20፣ 25 እስከ 30፣ 40 ድረስ ነው ያለው ማለት ነው። እንጨቶች በፈለግናቸው ሳይዝ መጨመር ይችላል። እነዚህ ግን ፋብሪካ ላይ ገደብ ስለሚያደርገን ከፋብሪካ የሚወጣልን አሁን ያልኳችሁ አራት ምናምን ዲዛይኖች ሳይዝ ነው ያለው ማለት ነው። እና እዚህ ጋ የማሳየሽን ባለ ሰላሳ ቲክነስ ናት። እነዚህ ሰላሳ ሆነ መከዳዎች ትናንሽ መጠቀም ይችላለን። መከዳ የሚባሉት እነዚህ ናቸው። በፈለጉት አይነት ሳይዝ ዋጋ እንዲቀነስ ምናምን ነገር ፈለጉት፣ እነዚህ ትናንሽ ነገር ሳይዞች አሉ። እነዚህ ውፍረታቸው ቀንሰው ከፍታቸው ደግሞ አጠር ያለለ ሰላሳ ሆኖ ራሱ ማለት ነው። ውፍረት ያለው ፍራሙ ተጠቅመን ሳይዟ ትላልቆቹ እነዚህ ትላልቅ ተጠቅመን ይችላል። እነዚህ ስቲል፣ እነዚህ ራሱ ላባ ናቸው። አንዳንድ ሰው ስፖንጅ ወይ ቁርጫ ቀጫጭ ቦንድድ ምናምን ነገር ነው የሚጠቀመው እኛ ጋር ግን ፋይቨር ነው የምንጠቀም ናቸው። እና ከዛ ከዛ እንግል ደህና ማትሪያል ስንጠቅም ያው ዋጋውም ስለምንጨምርብን ትንሽ ወደድ ትላለች። እና በዚህ መልኩ ሆነ ግን ቅነስ አድርጎ ይሰራ ምናምን ነገር ላለው እሱ ደግሞ መስራትም ይቻላል። እሺ፣ ሜትር ውስጥ ምን ይመስላል? አሁን ይሄኛው ስንት ሜትር ነው? እነዚህ አሁን በሜትር አስር ሜትር ናት። ይችኛው የምታያት በሜትር ደግሞ አስራ አምስት ሺህ አምስት መቶ ብር ናት የምትሸጠው። ስለዚህ አሁን በፈለጉት ሜትር መስተካከል ይችኛ በፈለጓት ሳይዝ መሰረት ትችላለች። ዋጋው አሁን ምን ያህል እዚጋ የምናያትን መቶ ሀምሳ አምስት ሺህ ብር ናት ማለት ነው። ሜትሩ ሲጨምር ደግሞ በዛው ልክ ሜትሮዋን ስንጨምር ደሞ ስንቀንስ፣ ከጨመርን ትጨምራለች፣ ከቀነስን ትቀነሳለች። እና የጨርቅ አይነቶቹም ያስጨምረናል፣ የጨርቅ አይነቶቹ ያስቀንሰናል። የጨርቅ አይነት አሁን ምን አይነት የጨርቅ አይነቶች አሉ? አሁን እነዚህ በመጅሊስ ደረጃ ስንጠቀም የቻይና እና የቱርክ አለ። የቱርኮቹ ሲሆኑ ሞር የተሻናቸው አሁን የጨርቅ ቱርክ የሚባል ጨርቅ ነው። አይነጫጭም እና ፌድ ምናምን ነገር አያደርግም። ረጅም እድሜ ማገልገል ቅም አላቸው። ቻይናዎቹ ሲሆኑ አሪፍ ናቸው፣ ግን ዋጋ ምናምን ቢያንስ በሜትር መጅሊስ ላይ 5 እስከ 1000 ብር ምናምን ነገር ይፈነሳላቸው። አዎ ይሄን ጥያቄ ጠየቅኩ። ብዙ ሰዎች ብዙ ጊዜ መቆየቱ ነው አብዛኛውን ጊዜ የሚፈለገው እንደዚህ አይነት እቃዎች ሲገዛ። እና ይሄ ደግሞ ጨርቁ ኳሊቲ መኖሩ ትልቅ ጥቅም አለው ብዬ አስባለሁ። ወጪ ከወጣን አይቀር በደህናው ኳሊቲ ነገር ብናደርግ ሞር የተሻለ ነው። እና ደግሞ አይ ቆይቼ ደግሞ ቀይራለሁ፣ አሁን ላይ ወጪ ላይ ነኝ ያለ እሱ ደግሞ ብቻ ነውን ቢጠቀም ተጎጂነት ያናክል የለው የከለር አማራጭም ይኖረዋል። ብዙ አማራጭ አለ መፈለግሹ ከለር አማራጭ አለ መፈለግሹ አይነት ዲዛይንም የተለያዩ ዲዛይኖችም አሉት ይችኛው ደግሞ ከቀድሙም ከፍታው ትንሽ ያንሳል አይደለ? አዎ እቺ ከፍታ ባለ ሀያ አምት ባናት። አክሰሰሪዎች ከላይ ድጋፉ ተራሱ ምናምን ነገር አልተማላም የተሰፋ ነው፣ እና ይሄ አልተማላም ባለ ሀያ ነው የሚባለው። ይሄ ድጋፉ ይሄ ራሱ ለዚህ ከዚህ ያጠር ነው የሚላል። እና ደግሞ ይሄ ደግሞ የመጨረሻ ከፍታ ነው። ቴክና እሷ አሰርናት ከፍታው ደግሞ ሃምሳ አምት ባናት። እና ይሄ ጨርቁ ራሱ ይሄ ራሱ ቱርክ ነው፣ በጣም ትንካሪ ያለው አይሹ። በቃ አይሆንም፣ ቢፈረፈር ነገር ባህሪ ምናምን ነገር የለውም። እንደምታዩ ጥድት ተብሎ የተሰራ ነው። መከዳው ምናምን ነገር ይቀርዋል። ከቀድሙ አንጻር ምንድነው ልዩነቱ? አሁን ከቀድሙ አንጻር እቃው ማቴሪያሉ ተመሳሳይ ነው ያለው፣ ከፍታ ዲፈረንስ አለው።

አብዛኛው ትዕዛዝ ነው የምንቀበለው እና በፈለግሽ አይነት ጨርቅ በፈለግሽ አይነት ዲዛይን ይሰራል ኛ ጋር እሺ፣ በጣም ጥሩ። አሁን ይሄ ምን ያህል ሜትር ነው? ይሄ 8 ሜትር ናት። 8 ሜትሩ በምን ያህል ዋጋ ነው ማለት ነው የሚያገኘው የዚህ ሜትሩ? እቺ ጨርቋ ቻይና ናት። የቻይና ነው? አዎ፣ የቻይና ነው። የቻይና ያልኳችሁ እነዚህ በሜትር 11 ሺህ ብር ነው በዋናነቱ። አሁን ልዩነቱ ምንድነው? እኔ አሁን ነው ቀደም ከነከው፣ ትንሽ ልዩነቱን ማወቅ አልችልም ያን ያህል ልምድም ስለሌለኝና፣ ይኸኛውም አሰራሩ ነገር ያው ነው አንደኛ ነው። ይሄ እዚህ ጋር ያለው ዲፈረንስ ጨርቅና ሳይዝ ብቻ ነው። እና በዚህኛው አይነት አሁን ይሄ 8 ሜትር ነው፣ 11 ሺህ ነው፣ 88 ሺህ ብር ነው። እሺ፣ እንግዲህ አሁን እያሳየኝ ያላችሁ የተለያዩ አማራጮች አሉ መጅሊሶች እዚህ ጋር ያሉት ማለት ነው። ከዚህ በተጨማሪ ደግሞ ደንበኞች መጥተው እናንተ ጋር በምን ያህል አማራጭ ሊያገኙ ይችላሉ? ደንበኞች መጥቶ ማለት ነው መጅሊስ ሶፋ፣ ሶፋ ጨርቅ፣ የመጋረጃ ጨርቅ፣ እድሳት፣ አዲስ የተለያዩ መጋረጃ ስቲል፣ የባንክ ቤት፣ የቢሮ ለአዳራሾች እና የሚውሉ መጋረጃዎች፣ መጅሊሶች እና የተለያዩ እድሳቶች፣ ሳይዝ ለማስተካከል፣ የተበላሸ ነገር፣ ከጨርቅ ጋር የተያዘ ነገር፣ ከመጅሊስ ጋር የተያዘ ነገር ሁሉ ነው የምትፈልጉ እኛ ጋር ማግኘት ይችላላቸው። እሺ እስቲ መጅሊስ ሲገዙስ ምን ምን ነገር ማወቅ አለባቸው ብለ ታስባለ? ደንበኞች መጅሊስ ሲገዙ መጀመሪያ ምን እንደሚፈልጉ ማወቅ አለባቸው የቦንድ ዘር ነው የእንጨት ዘር ነው የሚሆነ ነገር ማለት አለባቸው ከዛ የእንጨት ዘር ሆነ በደምብ ከባለባዮችም ምክር እየወሰዱ ቤታቸውን የሚመጥነ ነገር አቅማቸው የሚመጥነ ነገር አስብ ነጥ ብዬ አስበ በጣም ጥሩ ያው ቅድምም እዚህ ነው የምንሰራው እያልከኝ ስለነበረ የት ነው እዚሁ ቦታ ላይ ነው የምሰሩት የመጅሊስንም የመጋረጃውን እዚህ ነው የሚሰራው የሚሰራ ቦታም አሳይሻለሁ እንግዲህ እዚጋ ቦንድዱ ይታየኛል አይደለ መጅሊስ የሚሰራበት መጅሊሱ መጀመሪያ ከፋብሪካ ነው የሚመጣው። እዚህ ነው የምትሰሩት ማለት ነው? እዚህ ነው የምትሰሩት እና እዚህ ጋር እንደማሳይሽ በቃ አንዳንዴ ሲሰራ በቃ አሁን ቦንድድ ማለት እንደዚህ ምንም ነገር ያልሆነ ጥንካሬያቸው፣ አይተሽው ምንም በቃ በምን ደው የሚረጋገጥ አሁን ጥንካሬ ያለው ይሄ ጥንካሬ፣ አንደኛ ያው ስትት የሚፈረፈር ነገር ኮን እንደዚህ ታሪክ ራሱ ይፈረፈራል ነው አሁን ጥንካሬ ምናምን ነገር አላቸው እና አይፈረፈሩ አሁን እነዚህ በሳይዛቸው ከፍታ የተለያየ በ20 በ30 በ40 እያለ የተለያየ ሳይዝ ከፋብሪካ እናስመጣና አሁን አድርገን እንሰራላቸዋለን። በጣም ጥሩ ያው ብዙ ሰው ጥያቄ ይመስለኛል። እንደዚህ አይነት እቃዎች ሲገዙ በጣም ብዙ ካስተመሮቻችን ጥያቄ ከገዛን በኋላ እቃው ምን ይሆናል? ሚን ነገር ላይ ነው? አንደኛ ትልቁ ነገር የሆነ ስራ ሲሰራ ነገውን ታሳቢ አድርጎ፣ ቀጣይ ከስተመርን ታሳቢ አድርጎ የሆነ ስራ ከሰራሽ በኋላ አንድን ከስተመር ቢበላሽበት ለአስር ሰው ነው የሚያወራ። ጥሩ ነገር ቢሰራ በአማካይ ለሁለት ሰው ነው የሚያወራ እና ያ ነገርን ታሳቢ አድርገን እኛ ባለሙያዎች ራሱ በደህናውን ከስተመር ያለውን ሰርቪስ ይሄ ይሄ ነገር አለ ብሎ በትክክል ማብራሪያ ሰጥቶ ለከስተመር ቅድሚያን ሰጥቶ የሚሆነው ነገር ቢሰጡ ስላሉ በጣም ጥሩ ጥሩ መልእክትም ነው ያስተላለፍኩ ብዬ አስባለሁ። አመሰግናለሁ እና እኛ ጋር ስትመጡ በመጋረጃ በመጅሊስ በተለያዩ የሶፋ ስቲል ሞር አልጋም ጀምን የተለያዩ ስራዎች ፈልጉ። ቅድሚያ ከመወሰናቸው ፊት እኛን አማክሩ። እኛ እንደ ሻይ ሳይሆን እንደ ቤተሰብ አድርገን ሀሳብ እንሰጣቸዋለን። ኪታችንም ቤታችንም በመጥ መልኩ ተርተና አስረክባቸዋል። በጣም ጥሩ በመጨረሻ ደግሞ ደንበኞች እናንተ ማግኘት ሚፈልጉ ያው አድራሻ እና ስልክ ቁጥራችሁ አድራሻ አይገድበንም ስልክ አለ የትም ይሁን ለክፍለ ሀገር ደግሞ ውጭ ሀገር ያሉ ወንድሞቻችን ለቤተሰቦቻቸው ምናም የተለያየ ቢፈልጉ በአማና ሰርተን መጋረጃውንም መጅሊሱንም የተለያዩ እኛ የሚያካትቱን ስራዎችን በአማና ሰርተን እናስረክባቸዋለን። ሞር አድራሻችን ፉሪ ጀሞ ሁለት የሴቶች የገበያ ማዕከል ጂፋር ህንፃ አንደኛ ፎቅ ላይ እንገኛለን እና የስልክ አማራጭ አለን 0983 83 22 22 ነው በተጨማሪ ካስቸገራቸው 0911494232 ቢደውሉ፣ ሀሳባቸውን በግልጽ እንርዳቸዋለን እናገለግላቸዋለን። እኔም ጥሩ መረጃ አግኝተዋል ብዬ አስባለሁ። ስለዚህ ፍላጎት ያሏቸው ሰዎች ከስር በምናስቀምጥላቸው ስል ቁጥር መደወል ይችላሉ። ግን ስለሰጣይም መረጃ ከልባ አመሰግናለሁ። መልካም ቀን ይመ እኔም አመሰግናለሁ። መልካም ቀን። እንደ ተመለከታችሁት በአቡኪ መጋረጃ እና መጅሊስ መሸጫ መደብር ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። በጣም የሚያማምሩ መጅሊሶችን በተለያዩ አማራጮች በሳይዝም እንዲሁም ደግሞ በቀለም አማራጮች እነሱ ጋር ማግኘት ትችላላችሁ። እናንተ እነሱ ማግኘት የምትፈልጉ ከሆነ ደግሞ ከስር በምናስቀምጥላችሁ ስልክ ቁጥር ደውሉ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።